ቀይ ባህር ወደ አፍሪካ ባብኤል መንደብ ሜዲትራንያንና ህንድ ውቅያኖስ የሚያሸጋግርና ከፍተኛ ትራፊክ የሚያስተናግድ መስመር ነው። የኢትዮጵያ የጦር መርከቦችም በዚህ ስትራቴጂክ መስመር ተሰማርተው አረንጓዴ ቢጫ ቀይ ሰንደቃቸውን ከፍ አድርገው ሜዲትራንያንና ህንድ ውቅያኖስ ድረስ ይዘልቁ እንደነበር የሚጠቁሙ መዛግብት ብዙ ናቸው። እንዲያውም የመጀመሪያው የኢትዮጵያ የጦር መርከብ ስሙ ዘርአይ ደረስ ይባል እንደነበር ዶክተር ያዕቆብ ኃይለማርያም ድርሳናትን ዋቢ አድርገው ጽፈዋል። በ1948 ዓ.ም ከኢትዮጵያ የባህር በር ጋር የተቆራኘ ግዙፍ ታሪክ ያለው የኢትዮጵያ ባህር ኃይል የቀዳማዊ ኃይለ ስላሴ የባህር ኃይል የሚል ይፋዊ ስም ተሰጥቶ ተቋሚ የጦር ሰፈሩን በምጽዋ ወደብ ላይ አቋቋመ። ከዚያን ጊዜ ጀምሮም ከራስ ካሰር እስከ ራስ ዱሜራ 1 ሺ ኪሎ ሜትር የሚሸፍነውን የቀይ ባህር ክፍልና የኢትዮጵያን ጥንታዊ የባህር በር ለ35 ዓመታት በብቃት ጠበቀ። ከ2500 በላይ በሀገራቸው ሰንደቅ የማሉ ስልጡን ባህርተኞች የነበሩት የኢትዮጵያ ባህር ኃይል በ30 የተለያዩ ተዋጊና ቃኝ መርከቦቹ እንዲሁም በአስ ሚኒስትር የሰውና ንብረት ማጓጓዣዎቹ በቀይ ባህር ላይ የሀገሩን ሰንደቅ ከፍ አድርጎ አውለብልቧል። በ1982 ዓመተ ምህረት ግን ሁኔታዎች ባልታሰበ መንገድ ተቀይረው ኢትዮጵያ ከቀይ ባህር መራቅ ጀመረች። አሰብ የነበረው የኢትዮጵያ ባህር ኃይል ማዕከል ተዘጋ፣ አባላቱ ድንገት ተበተኑ። ወደ የመን ከተሰደዱ የባህር ኃይል አባላት ውስጥ አንዱ የባህር ኃይላችን መልህቅ የጣለበት የጠቅላላ አሽከሮች በፓሪስ በኒውዮርክ የተሟገቱለት ያሉላ ፈረሶቹ ውሃ የጠጡበት የኢትዮጵያ ወጣቶች ዋና የዋኙበት የታ ታለ ባህሩ በደሜ ማልንበት በማለት አንጎራጉር ይባላል። በእርግጥ ይህ እንጉርጉሮ የበርካቶች ሆኖ ዛሬ ላይ ደርሷል። ኢትዮጵያ በታሪኩ ያለፈቻቸው መነሳትና መውደቅ አባይና ቀይ ባህር ከተሰኙ ሁለቱ ውሃዎች ጋር ቀጥተኛ ግንኙነት እንዳለው የሚያምኑ ኢትዮጵያውያንም ይህንን እንጉርጉሮ ለመቀየር ጥረት ጀምረዋል። በአባይ ወንዝ ላይ ታላቁ የኢትዮጵያ ሕዳሴ ግድብን ገንብተው አጠናቀዋል። ዘመናዊ የባህር ኃይል አቋቁመዋል። የባህር በር ለማግኘትም ዲፕሎማሲያዊ ጥረታቸውን አጠናክረው ቀጥለዋል።